አሁን እንደሚታወቀው የሀጅ ወቅት መሆኑ ይታወቃል እና ኒያውን ያሳመረው ሁጃጅ ምን ገጠመው፣ በጉዞ ላይ ምን አጋጠመው የሚለውን አብረን እናያለን ማለት ነው። ቤተሰቦች የትም እንዳትሄዱ እስከ መጨረሻው እዩት ማለት ነው። በጣም ጠቃሚ ደስ የሚል ፕሮግራም ነው። እስከ መጨረሻው ድረስ ተከታተሉ ማለት ነው። እስከ መጨረሻው ካያችሁት ነው የሚገባችሁ ማለት ነው። እና በጣም ደስ ያለኝ ቪዲዮ ነው ላካፍላችሁ ብዬ ነው የመጣሁት። ላይክ ሼር እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። ላለሁኝ ተከታተሉ ሸተነው ሁሉም ነገር

አሰላሙ አሌይኩም ወራህማቱላሂ ወበረካቱ። ሰላም ሰላም፣ ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ዝት ይበልል በያላችሁበት የአላህ ሰላም እና እዝነታይለያችሁ እያልከኝ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ደስ በሚል ቪዲዮ በሚዲያ ሲዘዋወር ያገኘሁትን ነው ማለት ነው። በአረቦቹ ሚዲያ በጣም እየተዘዋወረ ይገኛል እና በጣም ደስ የሚል ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። ላይክ ላይክ ማድረጋችሁን አትደርሱ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ፣ ቤተሰብ ሆኖ ላለው እና በመግቢያችን ላይ ያያችሁት ፎቶ ማለት ነው ያው እንደሚታወቀው የሀጅ ሰዓት ነው። አሁን የሀጅ ወቅት ነው። ይህ ሁጃጅ ንያውን አሳምሮ በልበ ሙሉነት ንያውን አሳምሮ ወጥቷል። እናም በመውጣቱ ኤርፖርት ላይ በስም መመሳሰል ፓስፖርት ቼክ የሚያደርጉ ሰዎች ያቆዩታል ማለት ነው። እና ለማጣራት ሲያቆዩት ቆይ፣ አንተ አትገባም፣ ፕሌን ውስጥ አትገባም ገባም ብለው ያቆዩታል ማለት ነው። ያው በስም መመሳሰል ነው። ቼክ እስከሚያደርጉ ድረስ ፕሌን ውስጥ ሌሎቹ ሰዎች ገብተው ጨርሰዋል ማለት ነው። እና ፓይለቱ ጨርሻለሁ ዝጉ ብሎ በሩን ያዘጋል ማለት ነው። ከዛ በመጨረሻ ይሄኛው ሰውዬ ቼክ አድርገው ጨርሰው ምናምን ምንም ነገር ስላላገኙበት ሊያስገቡት ሲሉ ፕሌኑ ተዘጋ ማለት ነው። ከዛን ተደውሎ ምናምን አስገባው ምናምን ሲሉት ሰአት ደርሷል፣ በቃ ፍላይት ማድረግ አለብን ምናምን ብሎ ፓይለቱ ግግም ይላል ማለት ነው። ይሄ ሁጃጅ ደግሞ በቃ ሌላ ጊዜ ምናምን ምናምን ሲሉትኝ አይኔ ንያን አሳምሬን የመጣሁት ንያ አድርግ ያለሁ ሀጅ ለማድረግ ለመሄድ ንያን አድርጌን የወጣሁት አልመለስም ብሎ ድርቅ ይላል ማለት ነው። ከዛን ፓይለቱ በረራውን ይጀምራል። ነገር ግን ከትንሽ ደቂቃዎች በኋላ የቴክኒክ ችግር እንደተፈጠረ ያሳየዋል ማለት ነው። ፕሌኑ ተመልሶ እዛው ኤርፖርት ይመለሳል ማለት ነው። ፓይለቱ ከዛን እስከሚያስተካክሉ ድረስ እሺ፣ ቅድም የ የመለስነውን ሁጃጅ እናስገባው ምናምን ሲሉት እምቢ ይላል አሁንም ማለት ነው በቃ ድርቅ አይ ለማስተካከል ነው የመጣ ነው እንደዚህ እንደዚህ አይቻልም ምናምን ብሎ ድርቅ ይላል ማለት ነው። በጣም ለምናውታል። እሺ ብሎ አሁንም ተመልሶ ይሄዳል ማለት ነው። ግን እዛ እዛ ማናጀሮቹ ኤርፖርት ውስጥ ያሉት በቃ ሌላ ጊዜ ትሄዳለ ምናምን በቃ ወይም ምናምን በቃ እያሉት እያስተባበሉት ነው ማለት ነው። የቀረውን ሰውዬ እሱ ደግሞ እኔን የና ሳምሬ ነው የመጣሁት ይሄ ኤርፖርት ይሄ ፕሌን እኔን ሳይዝ አይሄድም ጠብቀኝ፣ ምን አለ ትለኛለህ እያለ ይናገራል ማለት ነው። የቀረው ሰውዬ ከዛን ፕሌኑ ያው ሂዷል ማለት ነው። ሁለተኛ ተነስቶ ሂዷል። የሚገርመው ነገር አሁንም በድንጋሜ ትንሽ ደቂቃ ከሄደ በኋላ የቴክኒክ ችግር እንዳለ ያሳየዋል ማለት ነው፣ ፕሌኑ። አሁንም ፕሌኑን አዙሮ ተመልሶ ይመጣል ማለት ነው። እዛው አረፈ ለሁለተኛ ጊዜ ማለት ነው። ምንድን ነው የተፈጠረው? ምንድን ነው ይሄ ነገር የሆነው? ምናምን ሲሉ ውስጥ ያሉት ሰዎች ያው ያቁታል፣ የቀረውን ሰውዬ በማንም ይሄ ሰውዬ የቀረው ጓደኛችን ነው፣ የቀረው ሰውዬ ነው። እንደዚህ እሱ ካልመጣ በጭራሻ አይንቀሳቀስም ምናምን ብለው ያወራሉ ማለት ነው። እና ከዛም በመጨረሻ ፓይለቱ ራሱ ያን ሰውዬ አንጦልኝ፣ ያን ሰውዬ ካልያዝኩ መሄድ አልችልም። በቃ ገባው፣ አላህ የቀደረው ነገር በምንም ምክንያት ቢሆን ስለማይቀር ማለት ነው። ከዛን የቀረውን ሁጃጅ ይጠሩና ፎቶ አብረው ይነሳሉ ማለት ነው። ያው ፊት ለፊት ላይ እንዳስገባሁላችሁ በቪአይፒ አስቀምጠውት፣ እንደውም ቦታው ላይ ሳይሆን በቪአይፒ በክብር ተቀምጠው ፎቶ ተነስተው፣ ከፓይሎቶቹ ጋር ፎቶ ተነስተው ምናምን፣ በቪአይፒ ቦታ አስቀምጠውት ሂዷል ማለት ነው። እንደ ሄደም ሳውዲ አረቢያ በክብር ይህንን የሰሙ ጥያቄ ማቅረበውለታል ያው በክብርም ተቀብለውታል ማለት ነው። እና ስብሓንላህ ልዓዚም እዚህ ጋር የተማርኩት ነገር ንያችንን ካሳመርን፣ ምንም አይነት ስራ ስንሰራ ከልባችን ከሆነ በንጹህ ልብ ካሰብን የማንደርስበት ነገር የለም፣ የማይሳካ ነገር የለም። ብዙ ነገር ያስተምረናል ይሄ ነገር ማለት ነው እና ሀጃቸውንም አላህ ይቀበላቸው እንላለን። እኛንም እንግዲህ አላህ ወፍቀን ይወፍቀን ወፍቋቸውም የሄዱትንም አላህ ይቀበላቸው እያለን፣ የምር እኔ በጣም ነው ደስ ያለኝ ማለት ነው። ስሰማው በጣም ተመስጭ ነበር እየሰማሁት ያለሁት እና ማሻላህ ደስ ይላል አንዳንዴ የሆነ ማለት አላቅም ልባችንን ንጹህ አድርገን ነይተን የምንሰራው ነገር እግብ ይደርሳል ማለት ነው እና ይሄ ሰውዬ ድርቅ ብሎ ነበር። በቃ እኔ ነይች ነው የወጣሁት፣ ይህ ፕሌን ደግሞ ኔንሳይዝ አይሄድም ሙስተሂል እያለ ሲያወራ ነበር ማለት ነው እና አይ አሁንማ በቃ እኮ ሄደ ወይ ሌላ አማራጭ ይፈልጋል ምናምን እያለ ተባለ ነበረ። እሱ ግን ሙስተሂል ይሄ ፕሌን ታዩኛላችሁ ይሄ ፕሌን እኔን ሳይይዝ አይሄድም እያለ ነበር ማለት ነው። ሱብሃንአላህ ያላህ ነገር ማለት ነው። እና ፓይለቱ ራሱ ተገርሞ ማለት ነው በስተመጨረሻ እንደ ክብር በክብር ማለት ነው ፎቶ አብረው ተነስተው በቪአይፒ እንግዲህ ወደ ሳውዲ አረቢያ ሂዷል ማለት ነው። አላህ ሀጃቸውን ይቀበላቸው እኛንም አላህ ይወፈቃን እያለን እና በጣም ደስ የሚል ታሪክ ነው ማለት ነው። ሁላችንም አላህ ይወፍቀን፣ ንያችንን ያሳምርልን። ለምንሰራው ሰራው ስራ ሁሉ ለምናረገው ኢባዳ ንያችንን አላህ ያሳምርልን፣ ቀልባችንን ያርጥብልን እላለሁኝ እና በጣም ደስ ያለኝ ቪዲዮ ነበር ማለት ነው። ያው ላካፍላችሁ ብዬ ነው። ውድ ውድ ቤተሰቦቼ ቪዲዮውን ላይክ ሸር ማድረጋችሁን አትርሱ ቤተሰብም ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። እና በጣም ነው ደስ የሚል ቪዲዮ ነው ማለት ነው። አረቦቹ፣ የአረብ ሚዲያ እንግዲህ እየተቀባበሉት ይገኛሉ ማለት ነው። እና ይህንን በዚህም የተነሳ ሳውዲ አረቢያም እንደገባ ኢንተርቪው ተደርጓል ማለት ነው። ምን ተሰማ እንዴት ነው እያሉ ሚዲያዎች ያው እየተቀባበሉት ይገኛሉ ማለት ነው እሱም ደስታውን እየገለጸ ይገኛል እና ደግሞ ንያውንም ከልብ ንያ እንዳደረገ በቃ መመለስ እንደሌለብን እንደተሰማው ነው እየተናገረ ያለው ማለት ነው። እና በጣም ደስ የሚል ቪዲዮ ነው ማለት ነው። የምር በጣም ነው ደስ ያለኝ። በአስገባላችሁ ደስ ይለኝ ነበር ግን ያው ኮፒራይት ከሰጠኝ ብዬ ፈርች ነው ማለት ነው። የምር በጣም ነው ደስ የሚለው እና ማየት ከፈልጋችሁ ፈልጋችሁ ማየት ትችላላችሁ ማለት ነው። እየተዘዋወረ ነው በአረቦች ሚዲያም ላይ እየተዘዋወረ ይገኛል እና በጣም ደስ ያለኝ ቪዲዮ ስለሆነ ነው ላካፍላችሁ ብዬ የመጣሁት ማለት ነው። ውድ ውድ ቤተሰቦቼ እና ደስ ደስ የሚል ቪዲዮ ነው ማለት ነው። የምር በጣም ነው ደስ ያለኝ ማለት ተገርሜበታለሁ። እኔ ሌላ ነበር የጠበቅኩት እየሰማሁት እያለ ማለት ነው ሌላ ነገር ነበር የጠበኩት ማለት ነው። እንደዚህ ይሳካል ብዬ አላሰብኩም ማለት ወይም በሌላ ፕሌን፣ ሁለተኛ ፕሌን ይሄዳል ብዬ ነበር ያሰብኩት እና እንደዚህ አልጠበኩም። ስብሓናላህ፣ አንዴ የቴክኒክ ችግር ይፈጠራል፣ ሁለተኛ እንደው ተደግሞ ስብሓንላ ላዚ ማለት አጃይብ ያሰኘኝ ቪዲዮ ነው። እና ማሻላህ ብያለሁ። አላህ ይቀበላችሁና እና ቤተሰቦች ተቋርጦ ነበር ማለት ነው። እና የምር በጣም ነው ደስ የሚል ቪዲዮ ነበረ። እና እኛንም አላህ ይወፍቀን። አሁን የድዋ ጊዜ ነው። ድዋ አድርጉ። ከምሬ የሚሰማው ነገር ሁሉ በጣም የሚያሳዝን ነው። ከሚሰማው መጥፎ ነገር ሁሉ አላህ ይሰውረን ወጥቶ ከመቅረት ይጠብቀን። በሰላም ለሀገራችን ያብቃን። ሀሳባችን እናሳክተን። በሰላም ከናፈቅናቸው ሰዎች ጋር እያገናኘን እኛም ሀሳባችን እናሳክተን። በሰላም ያገናኘን ማለት ነው። ሀገራችንም ሰላም ያደርግልን። የምር በጣም ነው የሚያሳዝነው ማለት በየሀገራችን ያው የምንሰማው ነገር ሁሉም። በጣም ያሳዝናል። ብቻ እስኪ ሰላም ሰላሙን ያሰማን። ያው ዝሮን ዝሮን በሀገራችን ነው የምንኖረው። በወጣትነታችን ሀረብ ሀገርን ብንከራተት፣ በየሁሉም ቦታ ብንከራተት ብንሰራም መጨረሻችን ሀገራችን ነው። ሀገራችንን ሰላም ያደርግልን። ሀገር ሰላም ሲሆን ነው ሁሉም ነገር ሰላም የሚሆነው። ልጆችን በስርዓት የሚያድጉት በስርዓት የሚማሩት ሀገር ሰላም ሲሆን ነው። አላ አላህ ሰላም ያድርግልን እላችኋለሁ፣ ቤተሰቦቼ እና ደስ የሚል ቪዲዮ ነበር ስላዳመጣችሁኝ ከልብ ከልብ አመሰግናለሁ። ክበሩልኝ። እኛንም አላ የወፈቀን እንግዲህ ስለቀጣይ አመትም ከዛም ከዛም አለ እያሳካለን ይወፍቀን። ላለሁኝ የሄዱትን አለ ይቀበላቸው። እና ቤተሰቦች ስለነበረን ቆይታ በጣም አለመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ላይክ ላይክ አድርጉ። ቤተሰብ ያልሆናችሁም ሰብስክራይብ እያረጋችሁ ቤተሰብ ሆኑ። ስለምታበረታቱኝም በጣም ከልብ ነው ማመሰግነው ውድ ቤተሰቦች። ክፉ አይንካችሁ። በሰላም ያገናኘን ማለት ነው። በሌላ ቪዲዮ እንሻላ ባሪፍ ባሪፍ ነገር መጣለሁ ብዬ አስባለሁ፣ እና እስከዛው ድረስ ላይክ አድርጉ፣ ሼርም አድርጉ። በጣም ነው የማመሰግነው። ክበሩልኝ።